ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ሰብዓዊነት ለሰላም እየተማጸነ መሆኑን ተናገሩ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ጦርነት ችግሮችን የሚያበዛና ዘላቂ መፍትሄ የሌላቸው ቁስሎች የሚፈጥር መሆኑን በማመላከት በተለይም በመካከለኛው ምስራቅ ጦርነት እንዲቆም ተማጸኑ። ቅዱስነታቸው በተለይም ከኢራን አሳሳቢ መረጃዎች እየወጡ መሆኑን በማመላከት በየቀኑ የሚሰቃዩ ሰዎች በተለይም በጋዛ ሰብዓዊነት በከፍተኛ ሁኔታ በሚያስፈልግበት ጊዜ የመረሳት ሁኔታ እየተጋረጠባቸው ነው ሲሉ አመላክቷል። ቅዱስነታቸው ከምንጊዜውም በላይ በዚህ ጊዜ ሰብዓዊነት ለሰላም እየተማጸነና እያለቀሰ ይገኛል ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ዓለም አቀፉ ማህበረሰብ የሞራል ኃላፊነታቸውን በማሰብ የማይጠገን ቁስል ከመሆኑ በፊት የጦርነትን አሳዛኝ ክስተት ማቆም ይገባል ሲሉ አሳስበዋል። ጦርነት ችግሮችን አይፈታም፣ የሚያሉት ቅዱስነታቸው በተቃራኒ ያበዛቸዋል፣ በሰው ልጆች ታሪክም ለመዳን ዘመናትን የሚፈልጉ ቁስሎች ይፈጥራል። የትኛውም የውትድርና ድል የእናትን ቁስል የሕፃናትን ፍርሃትና የተሰረቀን ነገን መጠገን አይችሉም ሲሉ መክረዋል። ቅዱስነታቸውን ማጠቃለልም ዲፕሎማሲ ጦርነትን ጸጥ ያሰኘው፣ አገራትም ነጋቸውን በሰላም ስራዎች እንጂ በግጭትና በደም አፈሳሽ ጦርነቶች አይቅረጹ ሲሉ መምከራቸውን ቫቲካን ኒውስ ዘግቧል።